ዘመን ተለወጠ፣ ምስራች ተሰማ። የአዲስ አመት ብስራት ከብርሃን ከተማ። አመት ባለውን ከብርሃን ጋር ያሳልፉ። ለበዓል ከውጭ አገራት ከወዳጅ ዘመዶ የተላከለውትን ገንዘብ ከብርሃን ባንክ ጋር ከሚሰሩ ዓለም አቀፍ የገንዘብ አስተላላፊዎች ሪያ፣ ዳሃብሺል፣ ዌስተርን ዩኒየን፣ መኒግራምና ትራንስፋስት ሲቀበሉ እንዲሁም በጥሬ ገንዘብ ሲመነዝሩ በእያንዳንዱ ዶላር አስር ስር ብርና እስከ አምስት ሺህ ብር የሚያሸልም እጣ ይጠብቀዎታል እጣው ከደረሰዎትም እዛው ወዲያውኑ ሽልማቶን ተቀብለው በድርብ ደስታ ይመለሳሉ ወገኖች እድሉ ትልቅ ነውና ዓመት ባለውን ከብርሃን ጋር ያሳልፉ መልካም ዕድል መልካም አዲስ ዓመት እንደ ስማችን ብርሃን ነው ሥራችን ብርሃን ባንክ ተመልሰናል። አድማጮቻችን አራዳ ኤፍ ኤም ላይ ትገኛላችሁ። ፕሮግራም ፉትቦል ካፌ ነው። የስፔን ብሔራዊ ቡድንን እንመልከት። ትናንትና አራት ለዜሮ በሆነ ውጤት አሸንፏል፣ ግን ወሳኝ ተጫዋቾቹ አልነበሩም። ላሚን ያማልን ጨምሮ ሌሎች ተጫዋቾቻቸውም አልነበሩም፣ ግን አሁንም ቢሆን ያሸንፋሉ። ሲያሸንፉ ደግሞ ብዙ ግቦችን ያስቆጠሩ ነው የሚያሸንፉትም፣ ከጥሩ ጨዋታ ጋርና እናንሳዊኝ ጉዳይ ልክ ነው የስፔን ብሔራዊ ቡድን ትናንትና ጨዋታውን በሰፊ ውጤት አሸንፈዋል። ከቡልጋሪያ ብሔራዊ ቡድን ጋር የተደረገ ነው። ለስፔን ያን ያህል የሚያስደንቅ ውጤት አይደለም። አንድም ጨዋታ ያላሸነፈ ቡድን የቡልጋሪያ ብሄራዊ ቡድን ግን፣ ትላንትና በቫየካስ የተደረገ ጨዋታ ነበር። እንደ ተለመደው በሰፊ ውጤት አሸንፈዋል። ግን እሱ ብቻ አይደለም፣ አንድ ታሪካዊ ሪከርድም ተጋርተዋል። ምሳ የስፔን ብሄራዊ ቡድን ወርቃማ ዘመን የሚባለው እስካሁን ድረስ ከ2008 እስከ 2012 ባለው ጊዜ ሶስቱን ትልልቅ አለም አቀፍ ውድድሮች በሁለት የተለያዩ አሰልጣኞች ግን በአንድ በጣም አስደናቂ ትውልድ ስር ያሳካውን ያንን የስፔን ብሔራዊ ቡድን ነው የምን ጊዜ ምርጡ የስፔን ብሔራዊ ቡድን የምንለው። 2008 የአውሮፓ ዋንጫን አሸነፉ። ስለዚህ ከ1964 በኋላ ለመጀመሪያ ጊዜ ትልቅ ዋንጫ ድል አደረጉ። ደግሞ በ2010 በታሪካቸው ለመጀመሪያ ጊዜ ዓለም ዋንጫን አሸነፉ። 2012 የአውሮፓ ዋንጫ እንደገና አሳኩ። ሶስት ተከታታይ ውድድሮች ላይ ትልልቅ ድሎችን አገኙ፣ ግን የስፔን ብሔራዊ ቡድን ሲባል እነዛ አማካዮችም ይመጡብናል። ቻቪ፣ ሻቢ አሎንሶ፣ ኢኒያስታ፣ ፋብሬጋስ፣ ዳቪድ ሲልቫ አይነት አማካዮች፣ ግሩም ተከላካዮችም ደግሞ ነበሯቸው። አስደናቂ ግብ ጠባቂም ነበራቸው፣ የአይከር ካሲያስ ከፊቱ ራሞስ፣ ፒኬ አይነት፣ መጀመሪያ ደግሞ ፑዮል አይነት ተጫዋቾች ደግሞ ነበሯቸው። አሁን ያ ቡድን ያደረገውን ይሄኛው ቡድን ትላንት ተጋርቷል። ሀያ ዘጠኝ ተከታታይ ጨዋታ አልተሸነፈ። እንዲህ አይነት ሬከርዶች ሲመዘገቡ እንደምታውቁ በእርግጥ በኔሽንስ ሊግ በፖርቱጋል የተሸነፉትስ እንል ይሆናል። ግን የዊኒንግ ሬከርድ ሲጻፍ ጨዋታው አቻ አልቋል። በመለያ ምት ነው የተጠናቀቀው። ጨዋታው ለመወሰን ሲባል መለያ ያስፈልግ ስለነበር እና እንዲህ አይነት ተከታታይ ድሎችን የማሸነፍ ታሪክ ሲጻፍ በእግር ኳስ በመለያ ምት የተሸነፍሻቸው ጨዋታዎች ኤል ተብሎ አይመዘገቡም። ጨዋታው ስላል ማሸናፊ ስላልነበረው መለያ ተብሎ ነው ነውና የሚደረገው ለዛ ነው ያቺ ትንሽ ብዥታ ከፈጠረች እንዲህ አይነት ታሪኮች ይመዘገቡ እንዲህ አይነት ውጤቶች ሽንፈት ተብሎ አይመዘገቡ ጨዋታው በመደበኛው ጊዜ በዘጠና ደቂቃውም በተጨመረው ሰላሳ ደቂቃም አሸናፊ ስላልነበረው ለመለየት ሲባል ነው መለያመት የምንለው በአማርኛ ለዚህ ነው ያንን ጨዋታ ምናልባት ሰዎች ግር ካላቸው ብዬ ነው የምጠቅሰው ሀያ ዘጠኝ ጨዋታ ግን አልተሸነፈም ለመጨረሻ ጊዜ የተሸነፈው ማርች ሁለት ሺህ ሀያ ሶስት በአሰልጣኝ ሉዊስ ደላ ፎይንቴ ኃላፊነቱን ከተረከቡ በኋላ ሁለተኛ ጨዋታቸውን ሲያደርጉ ወደ ግላስጎ ሄደው በስኮትላንድ ከተሸነፉ በኋላ የስፔን ብሄራዊ ቡድን ሌላ ጨዋታ አልተሸነፈም። ከአውሮፓ ዋንጫው መጀመር በፊት ማለት ነው። ቆየት ካለበ ከዛ በኋላ የአውሮፓ ዋንጫው ሲመጣ ከአንድ አመት ከሁለቱ ከሶስት ወር በኋላ ነው የመጣ። ከዛ ጊዜ ጀምሮ የስፔን ብሄራዊ ቡድን ሽንፈት የሚባል ነገር አያውቅም። ትላንትና ይህንን ታሪክ ነው የተስተካከሉት። ያቅድም ያነሳውት ወርቃማ ትውልድ በቪሴንት ዴል ቦስኬ እያሰለጠነ ከ2010 እስከ 2013 በብራዚል በተደረገው የኮንፌዴሬሽን ዋንጫ ፍጻሜ እስኪሸነፉ ድረስ የስፔን ብሔራዊ ቡድን ለ3 ዓመት ለ29 ተከታታይ ጨዋታዎች አልተረታም ነበር። በአለም ታሪክ ደግሞ በብሔራዊ ቡድኖች ባለሪከርዱ የሮቤርቶ ማንቺኒ የጣሊያን ብሔራዊ ቡድን ነው፣ 31 ተከታታይ ጨዋታዎች አልተሸነፈም። አሁን የስፔን ብሔራዊ ቡድን ሀያ ዘጠኝ ላይ ደርሷል። ቀጣዮቹ ሁለት ጨዋታዎች ካልተሸነፈ ይህንን ሬከርድ ይጋራል ማለት ነው። እና የቡድኑ የስኬት ጉዞ አስደናቂ ነው። ትላንትና ያው የቡልጋሪያ ብሔራዊ ቡድን አንዳንድ ጊዜ በላይን ኦፍ ሲክስ ይከላከል ነበር። የመጨረሻው መስመር በቃ ስድስት ተጫዋቾች ነበሩት። ግን የምትጠበቅ ይሆኑ። ከስፔን ጋር የሚጫወት አብዛኛው ቡድን እንደዚህ ነው የሚጫወተው። አንደኛ ስፔን ጨዋታውን በኳስም፣ በስፍራም፣ በቴሪቶሪም ዶሚኔት እንደሚያደርግ ስለሚታወቅ ቡልጋሪያን ደግሞ ሲሆን ሬከርዱ በጣም ደካማ የሆነ ሲሆን የበለጠ አደጋ የመቀነስ የጨዋታ እቅድ ቀንሶ አቅዶ ነው የሚመጣው። ግን ጎሉ የመቆጠሩ ጉዳይ የጊዜ ጉዳይ ብቻ ነበር። በመጀመሪያው ሰላሳ አምስት ደቂቃ ሀያ ሙከራ አድርጓል። የስፔን ሚራ ቡድን ትላንት ሳሙ አጌሆዋ ትላንት የመሰለ ፍድል አግኝቶ ነበር በቦርሃ ኤግሌሲያስ ተከይሮ እስኪወጣ ድረስ። ፔድሪ አንድ በጣም የሚያስደንቅ ኳስ ሰጠው። በቀደምም ግሩም ነበር ትላንትና ጨዋታውን ይጀምራል ተብሎ አልተጠበቀም። ግን ሰኞ ዕለት በነበረን አንድ ፕሮግራም ላይ ስለ ፔድሪም እፈራለሁ ስል ነበር። አምስት ስልሳ ዘጠኝ ጨዋታ ነው ባለፈው ዓመት ያደረገው፣ በተለይ የጉዳት ታሪክ ላለበት ተጫዋች። ግን ደ ላ ፉንቴ ያለሱ ቡድናቸው እንደማይተነፍስ አይነት ትላንትና በድጋሚ አሰልፈውታል። ሆም ጌም ነው፣ አማራጮች አሏቸው። ወርክሎድ የበዛበት ተጫዋች ነው፣ ግን አጫወቱት። እንዲያም ሆኑ ግን ደግሞ ሲጫወት ለምን እንደሚጫወት ይገባሻል። በቃ ልክ እግር ኳስን እኔ እንደዛ ነው ማስበው። ፔድሪ ሲጫወት ሜዳውን ልክ እንደ ካንቫስ ከዛ ሜዳ ውስጥ ያንን ቴክኒክ ያንን ቪዥን ያንን የድሪብሊንግ ችሎታ እነዛን በጠባብ ቦታ የሚያደርጋቸውን ትንግርቶች ካየች ደግሞ ልክ ፒካሶ ብሩሹን ተጠቅሞ በካንቫስ ላይ ውብ ስል እንደሚያ እንደሚስል እሱ ደግሞ ሜዳ ውስጥ በእግሩ ብሩሽነት በአእምሮም ስዕል የመከሰት ኃይል ሜዳ ውስጥ እንደዚህ አይነት ተአምር ይሰራል። እኔ ይደንቀኛል ፔድሪን ማየት። ብዙ ጊዜ ስለሱ ያለኝ አድናቆት እናገራለን። ትላንትናም የመጀመሪያው አጋማሽ የብዙ ጨዋታ ስለነበር፣ በእርግጥ አንዳንዶቹ ጨዋታዎች የአፍሪካዎቹ ጨዋታዎች ቀደም ብለው ነው የተደረጉት። እንደዚህ ግን ስል የፖርቱጋል ጨዋታ ነበር። ስለዚህ በስፕሊት ስክሪን ነው የምታዩ። ግን በቃ አሁንም ለፔድሪ በሰጡት ምንድት የሚያደርግ አይነት ነው አስቀድሞም ጎል ለማስቆጠር ተቃርቦ ነበር፣ ብረት መልሶበታል። በኋላ ትሶቭ የሚባል አንድ በጣም ግሩም ምሽት ያሳለፈ ግብ ጠባቂ ያላቸው አራት ለዜሮ የተሸነፈ ቡድን ግብ ጠባቂ ግሩም ምሽት ያሳለፈ ማለት ያስገርማል፣ ግን የስፔን ብሔራዊ ቡድን ምን ያህል ዶሚናንት እንደነበር የሚያሳይ ነው። እና ጎልም ለማስቆጠር ተቃርቦ የነበረው ራሱ ፔድሪ ነው። ቺፕ አደረገና የጎሉ አግዳሚ መለሰበት። በኋላ ግን ጎሎች አስቆጠሩ። ያው ሜሪ ነው በ ስፔን ብሔራዊ ቡድን ያለው ሪከርድ አስገራሚ ነው። ትላንትናም እንደው ኦያርሳባል በቀደም የነበረ ችሮታው ትላንትም ቢኖር ኖሮ ሌላ ሀትሪክ ሰርቶ ሊወጣ አይችል ነበር። የፍጹም ቅጣት ምት ተሰጠ። ራሱ ሜሪኖ ላይ ነው ጥፋቱ የተሰራው። እሱ ቢመታው ሀትሪክ ይሆን ነበር። ባለፈው ከቱርክ ጋር በነበረው ጨዋታ ሀትሪክ ሰርቶ ነበር፣ ግን ሁለት ጎሎች አስቆጥሯል። ሁለት ድንቅ የጭንቅላት ጎሎች ከበቀደሙ የመጀመሪያ ጎል ጋር አሁን ለክሪስታል ፓላስ እየተጫወተ ካለው የረሚ ፒኖ ካስቆጠረው ጎል ጋር በጣም ተመሳሳይ ነው። ልምምድ ሜዳ ላይ የሚሰሩበት ይመስላል። የቆመ ኳስ ልምምድ ብዙ የሚሰሩ ይመስላል። ቀደም ኤልቼ ላይ ነው ጨዋታው የተደረገው። መጀመሪያ ለኖርማን ነበር የረሚ ፒኖ የሰጠው። ትላንትናም ለኖርማን ነው ለኳሱን የጨረፈው ለሚኬል ሜሪ ነው በሁለቱ የመጀመሪያ አጋማሽ ላይ በቃ ብዙ ደሞዝ የሚከፈለው ተመልካች የነበረው ኡናይ ሲሞን ሁለት እጆቹን ኪስ ውስጥ ከቶ ቢያ ምንም አይፈጠርም። የቡልጋሪያ ብሄራዊ ቡድን ከራሱ የሜዳ አጋማሽ የሚያልፍ አልነበረም። ግን እንዳልኩት የማይጠበቅ ውጤት አይደለም። ስለዚህ የዓለም ሬከርድም ላይ ሊደርሱ ይችላሉ፣ በብሔራዊ ቡድኖች እስካሁን ድረስ የተመዘገበ ሬከርድ። የስፔን ብሔራዊ ቡድን ግን በጣም እንዳደንቅ የሚያደርገኝ ያው እንደምታውቂው ውዝግብ ውስጥ ነው ያለው፣ አሁን የስፔን ብሄራዊ ቡድን በተለይ አንዳንድ ተጫዋቾችን በተመለከተ የላሚኒ ያማል ጉዳይ በባርሳና ና በስፔን መካከል በሁለቱም አሰልጣኞች በፍሊክ ና በሉዊስ ደላ ፎንቴ መካከል ቃላት ያወራወረ ነው። አሁን ደግሞ ሌሎች የባርሰሎና ተጫዋቾችም እየተጎዱ ነው በስፔን ብሄራዊ ቡድን። በቀደም ዳኒ ኦልሞ ተጎድቶ ተመልሷል። እሱም ሁለት ሳምንት ከሜዳ ይርቃል ተብሏል። በባርሰሎና ብዙ ጉዳት እየተደጋገመ ነው። ስፔናውያን ሆኑ አልሆኑ ግን ጉዳት እየተደጋገመ ነው። ለዚህ ነው ትላንትና እንደው ሌላ ጉዳት እንዳይከሰት የስፔን ብሔራዊ ቡድን ውስጥም ሲጫወት ስለነበር ላሚን ያማል የተጎዳው መጀመሪያ ምናልባት ደላፎንቴ ፔድሪን ያሳርፉት ይሆን ወይ የሚል ጥርጣሬ ነበረው፣ ግን ተጫውቷል። እንዲያም ሆኑ ሌሎች የተጎዱ ግን ተጫዋቾች ነበሩ። ለምሳሌ ዲን ሀውሰን የሪያል ማድሪዱ ተጫዋች ጉዳቱ ያን ያህል ከባድ አይመስልም፣ ግን በቀደም ከላሮዛስ ለቆ ወደ ቫልዴቤባስ ተመልሷል። የመሰል ፋቲግ ነው ተብሎ ወደ ሪያል ማድሪድ እንዲመለስ ተደርጓል። ዳኒ ኦልሞ ምቾት አልተሰማውም እንደዚህ ተብሎ ተመልሷል። ፌራን ቶሬስም ተመልሷል። ሌላ የባርሴሎና ተጫዋች ብዙ ጉዳቶች አሉበት። ይሄኛው ስብስብ ግን በጣም የሚያስገርመኝ ነገር ልንገርሽ። አሁን ትላንትናም ከጆርጂያ ከቡልጋሪያ ጋር ኤልቼ ላይ፣ በቀደም ቅዳሜ እለትም ከጆርጂያ ጋር የተጫወተውን ቡድን ብታይ ያ የአውሮፓ ዋንጫ አሸናፊ ቡድን ምሰሶች የነበሩ አንዳንድ ተጫዋቾች አልነበሩትም። ለምሳሌ ሮድሪ የዛ ውድድር የውድድሩ ኮከብ ተጫዋች ተብሎ ተሸልሟል። በዛ ውድድር በነበረው ስኬትም ነው የባሎንዶር ሽልማትን በኋላ በ2024 ያገኙ። የለም በድጋሚ ተጎርቷል። ከእሱ ጋር በአማካይ ስፍራ ይጣመር የነበረው ፋቢያን ሩዊዝ የፓሪስ አንጀርማው አማካይ ከአውሮፓ ምርጥ አማካዮች መካከል አንደኛው ነው። በፓሪስ አንጀርማ ስኬት ውስጥም ቀላል የማይባል ሚና ነበረው። እሱም የለም ተጎርቷል። ያኔ የአውሮፓ ዋንጫ ይደረግ በነበረበት ጊዜ በእኔ እምነት ለባሎንዶር አሸናፊነት ከዛም በላይ ከፍ ያለ ግምት ሊሰጠው ይገባ ነበር፣ ከሪያል ማድሪድም ጋር ከስፔንም ጋር አስደናቂ ስለነበር። ዳኒ ካርቫሃል የአውሮፓ የዓለም ምርጡ ፉልባክ ነበር በዛ ሲዝን። የለም። ትላንት ከትላንት በፊት በነበረው የቅዳሜው ጨዋታ ላሚን ያማል የዛ የአውሮፓ ዋንጫ ትንግርት ነበር። ብዙ ማለት አይጠበቅብኝም። በጣም አስደናቂ ተጫዋች ነው። የለም እሱ። ኒኮ ዊሊያምስ በግራ በኩል ነበር እሱም የለም። የመሀል ተከላካዩ የነበረውና የስፔን ብሔራዊ ቡድን የመከላከል መሪ የነበረው አሜሪክ ላፖርት የለም። እነዚህ ሁሉ የጠቀስኳቸው የአውሮፓ ዋንጫውን ፍጻሜ የጀመሩ ተጫዋቾች ናቸው። ከፔድሪ መጎዳት በኋላ ደግሞ ፔድሪ ከጀርመን ጋር በነበረው ጨዋታ ተጎዳ አይደለም? ከዚያ በወሳኞቹ ጨዋታዎች የፍጻሜውን ጨዋታ ጀምሮ የጀመረው ዳኒ ኦልሞም የለም አልቫሮ ሞራታን ሳልቆጥር አልቫሮ ሞራታ የዛ ቡድን አንብል ነበር። ጎል አላስቆጠረም፣ አንድ ጎል መሰለኝ መጀመሪያ ክሮኤሽያ ላይ የነበረው ጨዋታ ላይ ያስቆጠረው። ከዚያ በኋላ በነበሩ ጨዋታዎች ጎል አላስቆጠረም፣ ግን አሰልጣኙ ሜዳ ውስጥ እንዲኖር ይፈልጉት የነበረ ተጫዋች ነው። ሞራታም የለም። ይሁን ከረጅም ጊዜ በፊት የነበረ ቡድን አይደለም፣ ከአመት በፊት የነበረ ቡድን። የአውሮፓ ዋንጫ ከአመት ከምናምን በፊት ነው የተደረገው። እነዚህ ሁሉ ተጫዋቾች የሉም። ከዛ አዲስ የመጡት እነ ዲን ሀውሰንም እነ ደግሞ አዲስም ባይሆን ግን ፌራን ቶሬስም ዲን ሀውሰንም አይነት ተጫዋቾችም በጉዳት ምክንያት ከስብስብ ውጭ ሲሆኑም የስፔን ብሔራዊ ቡድን አይጎድልበትም። እሱ ያስደንቀኛል በጣም አሰልጣኙ መቼስ ራስ መታቴን ባታውቁት ነው አይደለም፣ ይሄ የሚደንቃችሁ አሉ። አስራ አንድ ተጫዋች ለመምረጥ ከሀምሳ ምናምን ተጫዋቾች በላይ ፊልተር ማድረግ አለብኝ ከላስት ከት ከሚባለው ከሀምሳ ምናምን ተጫዋቾች መምረጥ ነበረብኝ፣ እና እድለኛ ነኝ ነው የሚል አስተያየት ሰጡ። በጣም እድለኛ ነኝ የሚል አስተያየት ሰጡ። እና እሱ ነው የሚያስደንቀኝ ስፔን ብሔራዊ ቡድን ተሰጥቶ ያለማቋረጥ የሚያገኝበት መንገድ ያስደንቀኛል። የቡድኑ ኮር ነው የቡድኑ የጀርባ አጥንት ነው። አሁን የጠቀስኳቸው የተጫዋቾች ስብስብ የአውሮፓ ዋንጫ ፍጻሜ የጀመሩ ናቸው። ግን የአውሮፓ ዋንጫ ላይም እኮ ምልክት አየን የአውሮፓ ዋንጫውን የምን አይነት ምልክት አየን? ሮድሪ የውድድሩ ኮከብ ተጫዋች የተባለ ተጫዋች ከሜዳ ሲርቆ፣ እንግሊዝ አሁን አድቫንቴጅ ሳታገኝ አትቀር። የቡድኑ በጣም ወሳኝ ተጫዋች ነው የተጎዳው፣ እና በውድድሩ ላይ ሁለተኛ አማካይ ነው ሲጎዳባቸው፣ ፔድሪም ቀድሞ ተጎርቶ ስለነበር ግን ማርቲን ዙቢሜንዲ በሁለተኛ አጋማሽ ያሳየው ብቃት ሮድሪ በመጀመሪያ አጋማሽ ካሳየው ብቃትም የሚሻል ጭምር ሆነ። እና በየቦታው አስደናቂ አማራጮች አሏቸው አሰልጣኙ ግን አንድ የተከተሉት መንገድ ደግሞ በነገራችን ላይ በቅርብ ጊዜ በቀደም የጆርጂያ ብሔራዊ ቡድን አሰልጣኝ ዊሊ ዊሊ ሳኞል አንድ ነገር ሲል ነበር። አሁን እኔ ሳይ ፈረንሳይ ነኝ። ያው ዊሊ ሳኞል እንደምታውቂው የቀድሞ የባየርን ተጫዋች በ2006 የዓለም ዋንጫ ፋይናል የደረሰው ቡድን አባል የነበር የቀኝ ፉልባክ ነው ሳኞል ስኬታማ። ትላንት በድጋሚ በቱርክ ተሸነፉ፣ ግን በጠቅላላው ስኬታማ ነው። ያለፈው የአውሮፓ ዋንጫ ላይም ጆርጂያን አሳትፏል። ምን አለ ግን፣ ሌላ ፕላኔት ላይ የሚጫወት ነው ይመስለኝ ስፔን ብሔራዊ ቡድን ፈረንሳይ ስለሆንኩ በጓደኛዬ ስለሚሰለጥን የፈረንሳይን ብሔራዊ ቡድን አያለው ሌሎቹንም አያለሁ ስፔን ሌላ ስፖርት ነው የሚጫወተው አልና ሌላ ፕላኔት ላይ ነው የሚጫወቱት አለና። አስራ ዘጠኝ ሰማኒያዎቹ እና አስራ ዘጠኝ ዘጠናዎቹ ላይ የስፔን ብሔራዊ ቡድን ጥሩ ቡድኖች ነበሩት፣ ሁልጊዜም አሸናፊዎች ግን አልነበሩትም። አሁን አሸናፊዎች ናቸው። ላለፉት ሀያ አምስት ዓመታት ኢንተሊጀንት ተጫዋቾች ነው የስፔን ብሔራዊ ቡድን እያፈራ ያለው አለ። ግን እሱ ብቻ ሳይሆን የፈረንሳይ ብሔራዊ ቡድን አሰልጣኝ ዲዲየ ዴሾ የሚቀጥለው የአውሮፓ ዋንጫ ሲመጣ የአለም ዋንጫ ሲመጣ ለእኔ ቀዳሚ እጩ የስፔን ብሔራዊ ቡድን ነው የሚል አስተያየት ሰጠ ፈረንሳይ ራሱ የአለም ዋንጫውን ለማሸነፍ ከፍ ያለ ግምት ከሚያገኙት ቡድኖች መካከል አንዱ መሆኑ የሚጠበቅ ሊዮኔል ስካሎኒ የወቅቱ የአለም ሻምፒዮን የአርጀንቲና ቡድን አሰልጣኝም እንዲህ አይነት ተመሳሳይ አስተያየት ሰጠ ከቅርብ ሳምንታት በፊት የወቅቱ የአውሮፓ ሻምፒዮን የስፔን ብሔራዊ ቡድን በፊፋ ራንኪንግ ከዛ ወርቃማ ትውልድ በኋላ ከ2014 በኋላ ለመጀመሪያ ጊዜ በፊፋ ራንኪንግ የዓለም ቁጥር አንድ ስፍራ ላይ ተቀምጧል። ያው የፊፋ ራንኪንግ የአንድን ቡድን ፐርፎርማንስ በትክክል የሚያሳይ ፓራሜትር ነው ወይ የሚለው ሁልጊዜም የሚያከራክር ነጥብ ቢሆንም ግን በፊፋ ራንኪንግ አንደኛ ነው። አሰልጣኝ ሉዊስ ደላ ፎይንቴ አንድ ያላቸው እድል ብዙ ጊዜም ያነሳሁት የስፔን ብሔራዊ ቡድን የዕድሜ እርከን ቡድኖችን ሁሉ አሰልጥነዋል። ከ17 ዓመት በታች፣ ከ19 ዓመት በታች፣ ከ21 ዓመት በታች ቡድኖችን አሰልጥነዋል። ስለዚህ እነዚህን ሁሉ ተጫዋቾች አብዛኞቹን በአንድ ወይ በሌላ ዘመን ለማሰልጠን እድል ነበራቸው። እሱ ቡድኑን በደንብ ለማዋቀር ኦቶማቲዝሙን ለማምጣትና የከበዳቸው አይመስለኝም። ግን አንድ የገረመኝ ነገር ልንገርሽ ሰላሳ ሁለት ተጫዋቾች ሰባ ሁለት ተጫዋቾች መርጠዋል ሀላፊነቱን ከተረከቡበት ጊዜ ጀምሮ። እና ብሔራዊ ቡድኑን በጣም ዴሞክራታይዝ አድርገውታል ይባላል። ሁሉም ተጫዋቹ የሆነ እድል ያገኛል። ጥሩ ብቻ የጫዋት ለማንም ይጫወት የግድ ለትልልቆቹ ለባርሳ ሪያል አትሌቲ መጫወት አይጠበቅበትም። አንድ ተጫዋች የስፔን ብሔራዊ ቡድን ጥሪ እንዲደርሰው በ34 ጨዋታዎች ለ25 ተጫዋቾች ለመጀመሪያ ጊዜ የመሰለፍ ዕድል ሰጥተዋል። ከሆሴሉ እስከ ሆርሄ ደ ፍሩቶስ እስከ እነዚህ ተጫዋቾች ድረስ የመሰለፍ ዕድል ሰጥተዋል። ሊያውም መጀመሪያ አካባቢ በጣም ቁልፍ የነበረ ተጫዋቻቸው ጋቪ በሉዊስ ሄንሪኬ ዘመን በጣም ወሳኝ ተጫዋች ነበር። ተጎርቶ ነበር የጀመሩት። እንዴት እንደ እንደቀየሩት ግን የምታቂው በቅርብ ጊዜ በቀደም ጆርጂያን ሲያሸንፉ፣ ትላንትና ምሪያል ማድ ቡልጋሪያን ሲያሸንፉ አንድም የሪያል ማድሪድ ተጫዋች አልነበር። በቀደም ሶስት የባርሳ ተጫዋች ነበር። ግን አሁን በቀደሙ ጨዋታ ላይ የተጠቀሟቸውን አስራ ሶስት ተጫዋቾች ብታይ ከአስራ ሶስት የተለያዩ ክለቦች የመጡ ናቸው። ከአርሰናል፣ ከአትሌቲክ ክሉብ፣ ከሶሲዳድ፣ ከባርሳ፣ ከቶተናም፣ ከቼልሲ፣ ከሌቨርኩሰን፣ ከአትሌቲኮ ማድሪድ ከሴልታ ቪጎ ከቫየካኖ ከኮሞ ከፓላስ ከፖርቶ እና ቡድኑም እንደ ድሮ በትልልቆቹ ቡድኖች ላይ ጥገኛ አይደለም እና አሁን በየቦታው ምናልባት በብዙዎቹ ስፍራዎች ከዓለም ከአንድ እስከ አምስት ምርት ምርት ተጫዋቾችን ብትጠሪ እዚህ ውስጥ የሚካተቱ ብዙ ተጫዋቾች አሉት። የስፔን ብሄራዊ ቡድን አሁንም ያለ ችግር ለዓለም ዋንጫ አልፏል። ዘመን ተለወጠ፣ ምስራች ተሰማ። የአዲስ ዓመት ብስራት ከብርሃን ከተማ። አመት ባለውን ከብርሃን ጋር ያሳልፉ። ለበዓል ከውጭ አገራት ከወዳጅ ዘመዶ የተላከለትን ገንዘብ ከብርሃን ባንክ ጋር ከሚሰሩ ዓለም አቀፍ የገንዘብ አስተላላፊዎች ሪያ፣ ዳብሽል፣ ዌስተርን ዩኒየን፣ መኒግራም እና ትራንስፋስት ሲቀበሉ እንዲሁም በጥሬ ገንዘብ ሲመነዝሩ በእያንዳንዱ ዶላር 10 ብርና እስከ አምስት ሺህ ብር የሚያሸልምጣ ይጠብቆታል። እጣው ከደረሰዎትም እዛው ወዲያውኑ ሽልማቶን ተቀብለው በድርብ ደስታ ይመለሳሉ። ወገኖች እድሉ ትልቅ ነውና አመት ባለውን ከብርሃን ጋር ያሳልፉ። መልካም እድል፣ መልካም አዲስ አመት። እንደ ስማችን ብርሃን ነው ስራችን፣ ብርሃን ባንክ።